ጤና ይስጥልኝ ክቡራትና ክቡራን፣ የዩቲዩብ ቻናሌ ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ በርከት ያሉ ሀገረኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሳቸዋል። ወደ ዛሬው ሰበር መረጃ ስናቀና ሩሲያ መላው አውሮፓን በጽኑ አስጠነቀቀች። የኒውክለር የጦር መሣሪያንም እንደምታንቀሳቀስ አስታውቃለች። አንዳንድ ወታደራዊ ልምምዶች በምዕራባውያን በኩል ሲስተዋል የጦር መሳሪያዎች ዝግጁ ናቸው ስትል ሩሲያ የኒውክሌር የጦር መሳሪያዎቿን ለማንቀሳቀስ ዝግጁ መሆኗን አስታውቃለች። የሶስተኛው የዓለም ጦርነት ስጋት ዳግም ተደቅኗል ይላሉ የዜና ዘገቦች። ሁኔታዎችን በተመለከተ አሁናዊ ከሩሲያ እየተሰሙ ያሉ ሰበር መረጃዎችን ላስደምጣችሁ ስለሆን አብረን እንከታተለው። በቅድሚያም የሶስተኛው የዓለም ጦርነት ስጋት መቀስቀሱ ሲሰማ ሩሲያ የኒውክሌር የጦር መሳሪያዎቿን ማንቀሳቀስ ልትጀምር እንደሆነ አስታወቀች። ሩሲያ በማስጠንቀቂያዋ መላው አውሮፓን ለማውደም እንደምትችል ገልጻለች። ስጋቱ በአውሮፓ ይሏል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ሌሎች ሀገራት ሲሉ የጠቀሷቸው ሀገራት የወታደራዊ ልምምድ የሚያደርጉ ከሆነ ሩሲያም የኒውክሌር የጦር መሳሪያዎቿን ታንቀሳቅሳለች በማለት ያስታወቁ ሲሆን ከዚህ ባለፈም የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቀናት በፊት ሩሲያን የወረቀት ላይ ነበር ሲሉ ሩሲያን ያጣጣለውን አስተያየት መስጠታቸውን ተከትሎ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም ሆነ አሜሪካ ለዩክሬን አቶሚክ የተሰኙ ሚሳኤሎችን የሚሰጡ ከሆነ ካሰቡት በላይ አደገኛ እንደሚሆንና ሩሲያም ጠንካራ እርምጃ ከመውሰድ ወደ ኋላ እንደማትመለስ በጽኑ ማሳሰባቸውን የጠቆመው ዘገባው፣ ከሁለተኛው የዓለም ጦርነት ወዲህ አስከፊ በአውሮፓና የአካባቢ አስከፊ ጦርነት እንደሆነ የተነገረለት የሩሲያና ዩክሬን ጦርነት ከሁለቱ ሀገራት አልፎ የሩሲያና የምዕራባውያን ፍጥጫ እየሆነ መምጣቱን አመልክቷል። ከዚሁ ጋር በተያያዘ ከቀናት በፊት ባለቤትነቱ የሩሲያ የሆነና ነዳጅ የጫነ መርከብ በፈረንሳይ ባህር ኃይል መያዙን ተከትሎ ፕሬዚደንት ፑቲን በቀጥታ ለፈረንሳይ መንግስት ማስጠንቀቂያ የላኩ ሲሆን ፈረንሳይን ጨምሮ የአውሮፓ ሀገራት በሩሲያ ላይ ለሚደቅኑት ማናቸውም ስጋት የከፋ የአጸፋ እርምጃ ይጠብቃቸዋል ሲሉ የፈረንሳይ መንግስት በአፋጣኝ የሩሲያን መርከብ እንዲለቅ ማሳሰባቸውን ያነሳው ዘገባው፣ የሩሲያ መርከብ በተለይም በዴንማርክን ባለፈው ወር ከተደረገ ሚስጥራዊ የድሮን አሰሳ እንዲሁም የአውሮፓን የአየር ክልል በመጣስ ከተደረጉ የድሮን እንቅስቃሴዎች ስሙ የሚነሳ መሆኑን ተከትሎ የፈረንሳይ መንግስት መርከቡን የደህንነት ስጋት ሲል ከመለየቱን በተጨማሪም በአውሮፓ ህብረት በኩል በሩሲያ ላይ የነዳጅ ዝውውር ማዕቀብ መጣሉን ተከትሎ በፈረንሳይ የባህር ኃይል አማካኝነት መያዙን በመጠቆም ሁኔታው የሩሲያና የአውሮፓን ውጥረት ሊያባብስ የሚችል ነው ብሏል። ፍላድሚር ፑቲን አክለውም ከአሜሪካ ጋር የተገባውንና ሀገራት የሚኖራቸውን ከፍተኛ ኒውክሌር የጦር መሳሪያ ገደብ የሚያወስነውን ስምምነት እንዲያራዝሙ መጠየቃቸውን የተገለጸ ሲሆን ከዓመታት በፊት ተደርሶ የነበረው ይህ ስምምነት ሀገራት የሚኖራቸውን የኒውክሌር የጦር መሳሪያ ከ1551 እንዳያልፍና የኒውክሌር ሚሳኤሎቻቸውንም ከሰባት መቶ እንዳያልፉ የሚገድብ እንደነበረ ያስታወሰው ዘገባው ነገር ግን ፑቲን አክለው እነርሱ ስምምነቱን የማይፈልጉት ከሆነ እኛም አንፈልገውም ሲሉ እኛ ባለን የኒውክሊየር ወታደራዊና የመከላከል አቅም እንተማመናለን ማለታቸው ጠቅሶ ምንም እንኳን በአሜሪካ እና በሩሲያ መካከል መሰል ንግግሮች የተወሳሰቡ ቢሆኑም አሜሪካ ከእንግዲህ መቀበል ያለባት እውነት ሩሲያ ኦርሼስክ የተሰኘው አዲሱ ሚሳኤል ባለቤትነቷን ነው ሲሉ በዚህ የሀገራትን የኒውክሊየር የጦር መሳሪያ ክምችት አቅም በሚገደበው ስምምነት ላይ ቻይናም እንድትካተት የሚደረግ ከሆነ በተመሳሳይ የብሪታንያና ፈረንሳይ የኒውክሊየር አቅምም ከግምት ውስጥ መግባት እንደሚኖርበት ፑቲን በጽኑ አሳስበዋል። ይህ በእንዲህ እንዳለ ታዲያ ሩሲያ በአርክቲክ የሚገኘውን የኒውክሊየር መሞከሪያ ጣቢያዋን ከድሮን ስጋት ለመከላከል የሚያስችላትን የመከላከያ አመራር መዘርጋቷን ብሬንድ ኦብዘርቨር በዘገባው ያስታወቀ ሲሆን ሩሲያም ርቀት መጓዝ የሚችሉ ሰው አልባ በራሪ አውሮፕላኖችን ወይም ድሮኖች ስጋት በተለይም በሩሲያ ከዩክሬን ከ2500 ኪሎ ሜትር በላይ በሚርቀውና በኖቫያ ዜሚያ የሚገኘውን የኒውክሌር መሞከሪያ ጣቢያዋን ደህንነት ከግምት ውስጥ እንድታስገባ እና የኒውክሌር አቅሟንም ስጋት ላይ ላለመጣል በሚል የድሮን መከላከያ መረብ በጥብቅ መዘርጋቷን ጠቅሶ በሩሲያ እና ዩክሬን መካከል በቀጥለው ጦርነት ዩክሬን ረዥም ርቀት ተወንጫፊ ሚሳኤሎችን ጨምሮ የሩሲያን የነዳጅ ማጣሪያዎችና ወታደራዊ ኢላማዎችን ታሳሳቢ ያደረጉ የድሮን ጥቃቶችን ስትፈጽም መቆየቷንና እስከ አንድ ሺህ ኪሎ ሜትር ድረስ የሩሲያን ድንበር ዘልቃ በመግባት ጥቃት መፈጸም መቻሏንና አንዳንዶችም የኦልያን የአየር ኃይል ዲዝ የሚገኙበትን የአርክቲክን ድረስ መጓዝ የቻሉ መሆናቸውን በማስታወስ ሩሲያ የኒውክሌየር የጦር መሳሪያ አቅሟን በተለይም ከሰሞኑ ፕሬዚደንት ፑቲን የዛቱበትን የኒውክሌር ሙከራዋን ከስጋት ለመከላከል መገደሏንም አመልክቷል። ሩሲያ ይህንን የኒውክሌየር መሞከሪያ ክልሏን እንዲሁም ግዙፍ የነዳጅ ታንኮቿን ካለፈው ነሐሴ ወር አንስቶ በድሮን መከላከያ ምዕረብ በጥርቅ ስርዓት ውስጥ መዘርጋቷን ያስገባች መሆኑን ተከትሎ አካባቢዎቹ የሚገኙት በተለይም የሳተላይት መሰል በሰማያዊ መረብ የተሸፈነ መሆናቸውን እያሳየ እንደሚገኝ የጠቆመው ዘገባው ካፕኬጅ በመባል የሚታወቁት እነዚህ መረቦች ድሮኖች በነዳጅ ታንኮች እና በሌሎችም ንብረቶች ላይ እንዳይፈነዱ በማስቆም በነዳጅ ታንኮች ላይ ጥቃት ሊፈጸም ታንኮቹ በያዙት ነዳጅ አማካኝነት የሚባባሰውን ፍንዳታ እና ውድመት ለመከላከል የሚያስችሉ መሆናቸውን በመጠቆም በሩሲያ የኒውክሌር መሞከሪያ ጣቢያ አቅራቢያም የሚገኙት የነዳጅ ታንኮች በዙሪያው ለሚንቀሳቀሱ መኪኖች እና ሌሎችን ማሽኖች ነዳጅ የሚያቀርቡ መሆናቸውን ጠቅሶ ሩሲያ ተመሳሳይ መረቦችን በፖሎኒያ የነዳጅ ማጣሪያ ጣቢያው ላይ መቅጠሟንና በተለይም ደግሞ ዩክሬን የኒውክሌር መሞከሪያ ጣቢያው የሆነውን ኖቫያ ዜሚያ የተባለውን ጣቢያ ኢላማ ያደረገ እስከ 3000 ኪሎ ሜትር ርቀት ድረስ መወንቸፍ የሚችል የባህር ላይ ሚሳኤል ማስተዋወቋን ተከትሎ የሩሲያን የጥንቃቄ እርምጃ እየተጠናከረ መምጣቱን አስታውቋል። ዘገባዎቹ እንደሚያመለክቱት ከሆነ የሩሲያ የኒውክሌር እና የነዳጅ ክምችቶች እንዲሁም ሚስጥራዊ ወታደራዊ ቦታዎች ከዩክሬን ወታደራዊ አመራሮች ሊሰወሩ እንደማይችሉ የጠቆመው ዘገባ በሩሲያ እጅግ ሚስጥራዊ ከተባሉ ወታደራዊ ቦታዎች አንዷ በሆነችው ሴቨርኒ በ1960ዎቹ በሶቭየት ሕብረት ዘመን በአካባቢው የመሬት ውስጥ የኒውክሌየር ፈንጂ መሞከሪያ ጣቢያዎች በተራራው ስር የገነባው የዩክሬን ብርጌድ መሆኑን ተከትሎ በአካባቢው የሚገኘው አየር ማረፊያና ሆቴል ሳይቀርም ዩክሪያ እስከ መባል መድረሱን ያስታወቀው ዘገባው እነዚህ አጋጣሚዎች በቀደሙት ዓመታት የሩሲያን ድብቅ ወታደራዊ ስፍራዎች መሰረተ ልማቶችን የሚያውቁ ዩክሬናውያን የጦር አመራሮችና አባላት እንዲኖሩ ምክንያት መሆኑን ጠቅሶ ምንም እንኳን የሩሲያ መንግስት ሴቨርኒን ጨምሮ በርካታ የቀድሞ ወታደራዊና የኒውክሌር መሞከሪያ ጣቢያዎችን በማውደም በአዲስ ቦታዎች ላይ መሰረተ ልማቶችን መገንባቱ ቢገለጽም በዩክሬን በኩል ኢላማ ሊደረጉ የሚችሉ መሰረተ ልማቶች ግን ከዚህ ቀደም ከሚታወቁት አካባቢዎች በቅርብ ርቀት የሚገኙ መሆናቸውን አመልክቷል። በተያያዘ ዜና የሩሲያ ከፍተኛ ወታደራዊ አመራር ሩሲያ መላው አውሮፓን የማጥፋት አቅም አላት፣ ሲሉ ምዕራባውያን ለዩክሬን የሚያደርጉትን ድጋፍ መቃወማቸውን ያነሳው ዘገባው በተለይም ደግሞ አሜሪካ ቶማክ የተሰኘውን ሚሳኤል ለዩክሬን ልትሰጥ የምትችልበት አግባብ ሊፈጥር የሚችለው መዘዝ በሚመለከተው የሩሲያ ሚዲያዎች በስፋት እየተነጋገሩበት መሆኑን ጠቅሶ በሩሲያ በኩል ፕሬዚደንት ፑቲንን ጨምሮ የሀገሪቱ ከፍተኛ ወታደራዊ አመራሮች የአሜሪካ መንግስት ከዩክሬን ለቀረበለት የአቶሚክ ሚሳኤል ድጋፍ ጥያቄ የሚሰጠው ምላሽ ከወዲሁ እየተጠበቀ መሆኑን ያነሳው ዘገባው በተለይም ደግሞ የትራምፕ አስተዳደር ዜና እስኪ ስጡኝ ያሉትን ይህንን ግዙፍ ረጅም ርቀትን ጫፍ የሚሳይኩበት ነው ሲሉ ትራምፕ ምላሽ መስጠታቸውን ተከትሎ ሩሲያ ከአሜሪካ የሚሰጠውን ምላሽ እየጠበቀች እንደሆነ ያመለከቱ ሲሆን፣ በተለይም ደግሞ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለዩክሬን እነዚህን መሳሪያዎች ከፈቀዱ የሚመጣው መዘዝ ዓለም አይቶትም ሰምቶትም የማያውቀው ሊሆን ይችላልን ብላለች። ይህ ሚሳኤል ለዩክሬን የሚሰጥ ከሆነና ለዩክሬን የደህንነት መረጃዎችን በመስጠት በሩሲያ ላይ ጥቃት እንዲፈጸም አሜሪካ የምትታግዝ ከሆነ ከአሜሪካ ጋር የምንገባው ውጥረት የከፋ ከመሆኑን ባሻገር የኒውክሌር የጦር መሳሪያው መመዘዙ አይቀርም እስከ መባል ደርሷል። ይህ ሁኔታ ታዲያ እየተደጋገመ ባለበትና በተለይም የሩሲያና ዩክሬን ጦርነት ከተጀመረ ወዲህ በርካታ የኒውክሌ ጦር መሳሪያዎች ሊመዘዙ ይችላሉ የሚሉ ስጋቶች ዋላ አደር እያሉ እየተረሱ ቢሆንም አሁን ላይ ግን የመጨረሻው መጨረሻ መድረሱን አመላካች ነው ይላሉ ዘገባዎቹ። አሜሪካውያኑ በተለይም እንደሚገልጹት ሩሲያ ሶስተኛውን የዓለም ጦርነት አትጀምርም። ዓለም የአሜሪካን ድንበር በመጣስ ጥቃት በአሜሪካ ላይ አትፈጽምም የሚል መተማመን አላቸው ሲሉ የሩሲያ ከፍተኛ ወታደራዊ አመራር ሲናገሩ፣ በእርግጥም ይህንን ላናደርግም ልናደርግም እንችላለን ሶስተኛው የዓለም ጦርነት መቀስቀስም ሆነ በአሜሪካ ላይ ጥቃት መፈጸም አንፈልግም ሲሉ ከኃላፊው የገለጹ ሲሆን የአሜሪካ እርምጃ ግን ይህንን ሁሉ ይወስነዋል ብለዋል። የሶስተኛው የዓለም ጦርነት ጅማራው ምን ሊሆን ይችላል? የሚለው በአሜሪካ ምላሽ ላይ የተንተላሰ ነው ብለውታል። የአሜሪካ እርምጃን ተከትሎ ሩሲያ በአውሮፓ ላይ የከፋ እርምጃ ልትወስድ እንደምትችል ማስጠንቀቃቸው ተዘግቧል። ክቡራን አድማጮች ለሰዓቱ ብትታደምቷቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ሰላምን